ሰላም ዩቲዩብ ቤተሰቦች፣ ጤና ይስጥልኝ። እንደምን አላችሁ? ሁሉ ሰላም። ሰሞኑን እንግዲህ አዲስ ነገር መቷል በላፌ ላይ እና ይህን ነገር በቻልኩት አቅም በተለያየ ሚዲያ ለማሳወቅ እንግዲህ ሙከራ እያረኩኝ ነው። ትንሽ ያው በተለይ በተለይ ግን ቲክቶክ ላይ በምሰራቸው ቪዲዮዎች እንዲሁም ዩቲዩብ ላይ ባለፈው በጫንኩት ቪዲዮ ከሁለት ቀን በፊት ሰዎች የተለያየ አይነት ኮሜንት እየሰጡኝ ኮሜንቶች ሲያዩ ነበረ እና በጣም ኮሜንቶቹ በእውነት ለመናገር በጣም ግራ ያጋባል። በጣም ግራ ያጋባል። ምክንያቱም ብዙ አይነት ሳይድ ያለው ሰው አለ ማለት ኮሜንቶቹ አንዳንዱ በቃ ማለት እንደማይሆን መሆን እንደማይችል ነው እና አንዳንዱ ደግሞ የሚያበረታታ ደስ የሚል ነገር አለ። እንዲሁም ደግሞ በቃ ማለት መሞከር እንደምችል እና ያው ዞሮ ዞሮ የሚደግፉ አይነት ኮሜንቶችና እንትን ያላቸው ኮሜንቶች አሉ ዞሮ ዞሮ ዛሬ ይሄንን ቪዲዮ ልሰራ የተነሳሳሁትኝ ቀጥታ ለፍቅር ነው እና ለፍቅር ነው። ምክንያቱም አሁን እኔ ከሰዎች ያው መቶ ፐርሰንት ያው እንደደረሳ ታውቂያለሁ። ምንም ምላሽ አላገኘሁም እና እኔም እሷን ለማግኘት ሞክሬያለሁ ሞክር አድርጌያለሁ። ግን አልተሳካልኝም ግን ምንድነው እሱ አሁንም ቢሆን ስሜቴን መናገር ፈልጋለሁ፣ ቀጥላለሁ እና ያለውን ነገር ደግሞ ፍቅር ተረድተው ማለት ነው። ተረድተው ያለውን ሁሉን ነገር ተረድታ መልስ እስከምትሰጠኝ ማለት ነው። መልስ ማለት ሁለት አይነት መልስ ነው፣ ያው ኦኬም ሊሆን ይችላል፣ ላይሆን ይችላል። መልሱ ከሁለት አንዱ ነው። ግን ዞሮ ዞሮ መልስ ከሷ እፈልጋለሁ ማለት ነው ፍቅር። ስለዚህ ለማንኛውም ግን አሁን ወደ መጣሁበት ደግሞ ዋና ፖይንት ስመጣ ኮሜንቶች ላይ ያለውን ነገር ነው ማለት የፍቅር ቤተሰቦች እውነት ለመናገር በጣም ብዙ ናቸው እና በጣም በቃ ዋው። እኔ ከዚህ በፊትም ተናግሬ ያለሁ ስለ ስለፍቅር ማውራት ማለት እኔ አሁን ስለ ፍቅር ብናገር ምንም እንትን አይልም። ቃላትም የኔ ቃላትም ላይመች ይችላል ብዙ ሰዎች ስለሚሏት ስለሚያውቋት ምንም መናገርም ምንም አያስፈልግም። ዞሮ ዞሮ ግን አንድ ነገር ማወቅ ያለባችሁ ማለት ነው። አንድ ነገር ማወቅ ያለባችሁ ለምሳሌ አሁን በጣም ኮሜንቶች ላይ ያየሁት ነገር የእድሜ ጉዳይ ነው። አንደኛ ነገር የእድሜ ጉዳይ ነው እና ሁለተኛ ነገር የእምነት ጉዳይ አለ። እንግዲህ እንደዚህ አይነት ነገር ትንሽ ያለውን ነገር ግን አጠር አድርጌ ብዙ ልለፈልፍ አይደለም የምታዩት። እንዲሁም የባለፈው ቪዲዮ ያው የመጀመሪያም ቪዲዮ ስለሆነ ረዝሞብኛል። ዛሬ ግን በጣም በአጭሩ ልውጣ እና ዞሮ ዞሮ የእድሜ ጉዳይ እና ፍቅርን የምታውቁ የቅርብ ሰዎች ፕሊ እባካችሁ፣ ፍቅር ስንት አመቷ ነው? በቃ ማለት መጀመሪያ ፍቅር ስንት አመቷ ነው ማወቅ እፈልጋለሁ እና ቀጣዩ የሚሆነው ጥያቄ ለፍቅር ነው። ግን መጀመሪያ ለፍቅር ከማቀርባቸው ብዙ ጥያቄዎች አሉኝ። ግን እንደዚህ በሚዲያ ሳይሆን በውስጥ ደግሞ የምጠይቃት ብዙ ጥያቄዎች አሉ ማለት ነው። ምክንያቱም ፐርሰናሊቲ የሚባል ነገር አለ። ይህ ነገር ማለት መውጣት ያለበትና መውጣት የሌለባቸው ነገሮች አሉ እና አንዳንድ ነገር ደግሞ በግልም ባይሆን ላይክ፣ በእሷ የእሷ ዳይሬክት ለእሷ የሚደርስ መለክት ብቻ መጠይቅ የምፈልገው ጥያቄ እንዳለኝ ፍቅር ተረጂ እና በአንዳንድ መንገድ ላገኝሽ ሙከራ አድርጌ ያለሁ። እና ምናልባት ሜሴጅ ምናምን ስለሚበዛብሽ ላታይ እንደምትች ይገምታለሁ፣ ግን ቼክ አድርጊ አንዳንድ የምትጠቀሚያቸውን ሶሻል ሚዲያ ፕላትፎርሞች በሜሴጅ ደረጃ ውስጥ ያሉትን በኮሜንት ደረጃ ሳይሆን በሜሴጅ ደረጃ ያሉ አንዳንድ የሶሻል ሚዲያ ፕላትፎርሞችሽን ቼክ አድርጊያቸው እና በተቻለሽ አቅም መልእክት ነገር ብትመልሽልኝ በጣም ደስ ይለኛል ማለት ነው። ስለዚህ ከዛ ውጪ ኮሜንት ላይ ትንሽ ያው ኮሜንት እንደነገርኳቸው ትንሽ ልብ የሚሰብራል ልብ የሚጠግናል። አንዳንዱ ኮሜንቶች በቃ ውይ ውጋት ናቸው። ውጋት ውጋት በቃ ውይ ውይ፣ ጭራሽ በፍቅር ለተጎዳ ሰው የማይሆን አላ ጭራሽ ቤንዚል ቤንዚን ነው የምትጨምሩት። ወይ ወይ ወይ ወይ አንዳንዶች ግን አላችሁ፣ ዋው በቃ በጣም ደስ የሚል ኮሜንት የምትሰጡ ምናምን እና እንዳልኳችሁ የእድሜ ኢሹ አለ፣ የእምነት ኢሹ አለ። ሶ ለማንኛውም ፍቅር ስንት ዓመቷ ነው? ፍቅር ስንት ዓመቷ ነው? ይሄ የመጀመሪያው ፖይንቴ ነው። ፍቅር ስንት ዓመቷ ነው? እኔስ ደሞ ስንት ዓመት ነው መስላችሁ? ማለቴ ያው ወንድ ልጅ ወንድ ልጅ ኖርማሊ እድሜ ላይ ቫሪ ሊኖረው ይገባል ኖርማል ማለት ነው። እና እስከ ስንት ዓመት ድረስ ነው ልዩነቱ ሊሆን የሚችለው? ለምሳሌ አምስት ዓመት ስምንት ዓመት አስር ዓመት አራት ዓመት ስንት ዓመት ነው ለአሪፍ የሚባለው? ለፍቅር ግንኙነት፣ ለሪሌሽንሽፕ በሴት እና በወንድ መካከል ሊኖር የሚገባው የእድሜ ክልል ስንት ነው? እስቲ ፕሊስ አብራሩልኝ። እስቲ ማለት በቅንነት ነው ጥያቄ የምጠይቃችሁ የማውቅ የምፈልገው ነገር ስለሆነ ነው። ምክንያቱም ብዙ ሰዎች ኤክስፒሪየንስ ያላቸው ሰዎች ምናምን አሉና እና እንድታካፍሉኝ ይፈልጋሉ። ይህን ነገር ሲቀጥል ደግሞ ምንድነው፣ ያው አሁን ለምሳሌ ዛሬ ለቪዲዮ አልተዘጋጀሁም። ድንገት በቃ መስራት አለብኝ ትንሽ ነገር መውራት አለብኝ ብዬ ስላሰብኩ ነው እንጂ ያው እንደምታዩት ያለውበትን ቦታ ጥሩ አደለም፣ ምክንያቱም ሰዎች ስራ እየተሰራ ዛሬ በጣም ቢዚ ነበር። እኔ ራሱ በጣም በቃ ቢዚ ነበር እና ሰዎች ስትል ስቲል አሁን ድረስ በጣም ብዙ ስራ እየተሰራ ነው እና በቃ አልተመቸኝም። ልሰራ የምችልባቸው ቦታዎች ላይ አልተመቸኝም እና ዝም ብዬ ጀስት ቁጭ ብዬን ያለሁት። ለማንኛውም ግን ማለት ሀሳቤንም የመጣሁበትንም ሀሳብ በአግባቡ አልገለጽኩኝም። ምክንያቱም ምንም በቃ ሳልዘጋጅ ምናምን ነው። ጀስት መስራት አለብኝ ብዬ ስላሰብኩ ነው። ትንሽ መውራት አለብኝ ብዬ ስላሰብኩ ነው። በጣም ይቅርታ። ስለዚህ እስቲ ፕሊስ ጋይስ የፍቅርን እድሜ ንገሩኝ። እንዲሁም ደግሞ እንዳልኳቸው የጠየኳቸው ጥያቄ አለ አይደለ? በወንድ እና በሴት መካከል ሊኖር የሚገባ የእድሜ እንትን ልዩነት የእድሜ ጋብ እስከ ስንት ቢሆን አሪፍ ነው? ያንን ብቅነት እንድትመልሱልኝ ይፈልጋሉ። ከዛ ውጪ ግን እኔ ቆይ ሳይ ስታዊን ቆይ፣ እኔ ሼባ ነው እንደ መስላችሁ ሼባ ነው የሚመስለው? በጣም አንዳንድ አንድ ሰዎች ልጅ ልጅ እኔ እኔ ፍቅርንማ እንደው በታምኑም ባታምኑም ማለት ነው ያው ይሁንላችሁ፣ ይሁንላችሁ እንጂ እኔ ፍቅርን አላደርሳትም እንዴ? ፍቅርን እኮ ታደርሳታል። ልብኛል እንዴት ሆኖ እንዴ? አው ሊመስል ይችላል ምናልባት፣ እንጃ። ሉኪንግ እንደዛ ነው ዲሪኮ አጠራጠሩ ያዳድ ሰዎች ይፈጨራሽ ሲሪየስ ነው እንደዛ ነው እንዴ ወስ ነው? ኖ ኖ ኖ፣ ተሳሳታችኋል። ትልቅ ስህተት ትልቅ ስህተት ነው የተሳሳታችሁት። እና ያው በቅድም ይህንን ነገር ሳስብ ምን አስቤ ነበር? የቅርብ ጊዜ ፎቶዎችን አታሽ ላረግላችሁ ነበር። ይሄኛው ሉኬ ሳይመጣ ማለት ነው። በጣም ቀጫጫ ነበርኩና የፊት ገጽታዬ ምናምን የተቀየረው በዚህ ሁለት ሶስት አመት ውስጥ ነው። እና ያው የምሰራው ምናምን የስራ ሁኔታ ያለ ምናምን ከሀገር ውጭ ነው በብዛት የምሰራው ምናምን። እና ብዙ አይነት ኢፌክት መጥቷል ህይወቴ ላይ ሉኪንጌ ተቀይሯል። እውነት ለመናገር ያለ ሉኪንግ በጣም በፍጥነት ተቀይሯል ምናምን እንጂ እንደዚህ አልነበርኩ መሰለኝ እንግዲህ፣ ምንም ማብራራትም አይጠበቅብኝም። ግን ላይክ ለሰዎች ሪስፔክት ምናምን አለኝ እኔ። ኖርማሊ ሰዎች ሰውን ሪስፔክት አያደርጉ፣ ኦፍ ኮርስ አይ ነው እወቃለሁ። ምንም ምክንያቱም እኔ ሚዲያን ሚዲያ ለኔ አዲስ አይደለም። በጣም ሚዲያ ላይ ቆይቻለሁ። ያው በቆይም እንትን አይደለሁም ምንድነው፣ ወጥቼ ጥሼ መውጣት አልቻልኩም። ያው በስራዬ በምናምን በላይፌ ሁኔታ ነው፣ እና ጥሼ መውጣት አልቻልኩም እንጂ ሰው ማንም ብዙ ሚዲያ ሳያውቀኝ ቲክቶክ፣ ዩቲዩብ ምናምን ድሮ ነበር። ድሮ ድሮ እና ማንም ሳይጀማምር ብዙ ሰው ሳይጀምር ነበር እኛ የጀማምር ነው እና ዞሮ ዞሮ ሚዲያም ላይ ስለዚህ ሰዎች አውቋሉ ለማለት ፈልጌ ነው። የሚዲያ ላይ ሰዎች የሚሰጡትን አፕሮች ምንም ነገር ሰው ኢቨን ሰው መንፈሳዊ ነገር እየሰራ ከታች ይገቡለታል እና በየትኛውም እምነት በራሱም ተመሳሳይነትም ስለሆነ ምንም ለእኔ አይገርመኝም ነው አቋለው ያ ሁኔታ ግን ያበረታታሃል። አንዳንዴ እልህም ያስይዛል። በነገራችሁ ላይ እልህ ያስይዛችኋል፣ እንደውም ፑሽ እንድታረጉ ነው የሚያደርገውና፣ ለማንኛውም በጣም ለፈለፍኩባችሁ ያወራኋችሁን መልስ፣ በተቻለ አቅም መልስ አስቀምጡልኝ። ፍቅርዬ የኔ ቆንጆ፣ በጣም እንግዲህ የሆነ ስቴፕ ድረስ ያለኝን ስሜት እንደተረዳሽው ተስፋ አደርጋለሁ። ሞር ደግሞ እንደምትረጁ ደሞ ተስፋ አደርጋለሁ። እና በጣም በቃ መልስ ፈልጋለሁ። በአጠቃላይ መልስ ፈልጋለሁ። ሁለቱንም አይነት መልስ ኖም ሊሆን ይችላል፣ የስም ሊሆን ይችላል። ግን ኖም የሚለውን መልስ እንዶ ያስወግድልኝ ጨሩ ጨሩ፣ ወደ ያለም ያስወግድልኝ። ጋይስ ለማንኛውም ባይ ባይ።